ከተማ አስተዳደር ክብርት ከንቲባ ተወስኗል። ይህ ምንድን ነው የሚለውም በተከታታይ ፓርቶች እየሰራው ነበር። ምንቻችሁ አልገባንም አልገባንም የሚላለ አንዳንድ አልፎ አልፎ ስድብ አለ። ያ እሱም በመተው ብዙዎቹ ያልገባችሁ ሲመስለኝ ላልገባችሁ ነው ምለው ወይ ያን ፓርት ስላላያችሁ ነው ወይ የነገርየው መረጃ ዲቴል ስለሌላችሁ ነው ብዬ ስላሰብኩኝ አሁን በሰፊው ስለተከናወኑ ነገሮች ዲቴል ነገር እናውራ ፕሮፖዛሉን ፐርሶናሊ እኔ ነኝ ዲቨሎፕ ያደረግኩት። የዛሬ ዓመት አካባቢ አንዳንዶቻችሁ እንደምታቁት ከነበርኩበት ስራ ኃላፊነት ጋር በተያያዘ ዲቴል ፕሮፖዛሉን እኔ ነኝ ዲቨሎፕ ያደረግኩት። ከዛ ግን ሌላ ሰው ቀጥሎታል። እኔ አምና የነበረኝ ስራ ተቀይሮ ሌላ በራሴ ሲጀምር፣ ስለዚህ በክብርት ከንቲባ በዚህ አራት ቀን ውስጥ የተወሰነው ምንድን ነው ወደሚለው ከመምጣታችን በፊት ከዛ በፊት የነበረው የኮንዶሚኒየም አሰራር ከ1997 ጀምሮ 2005ም የተመዘገባችኋላችሁ ሲጠበቅ ነበር ለረጅም ጊዜ። ሶ አሁን ባለው አሰራር ያ ይቀጥል ቢባል ፊዝብል አይደለም ወይም ደግሞ አያስኬድም። በተለያዩ ምክንያቶች ለምሳሌ የሚቆጠበው የገንዘብ መጠን የዛኔ የነበረው የኮንስትራክሽን ኮስት የግብአቶች ወጪ ኦር ዋጋ ና አሁን ያለው ዋጋ አንድ አይደለም። የዛኔ የነበረው ሰብሲዳይዝ የሚደረግበት ሂደት በራሱ ለምሳሌ ጥቃቅንና አነስተኛ ማህበራት የሚሰሩት ስራ አለ። በመንግስት በኩል ደግሞ ከቨር የሚያደርገው ለምሳሌ መሬት በነፃ ማቅረብ፣ ኮንትራክተር በራሱ ደግሞ ኃላፊነት ወስዶ የሚሰረው አለ። የዛኔ ሲቆጠብ የነበረው ገንዘብ ኦን ታይም ተገንብቶ ስላልተላለፈ አሁን ላይ ቫልዩ የመግዛት አቅሙ ይቀንሳል፣ ነው ሶ አሁን በምን ፓኬጅ ቢኬድ ኦር እንዴት ቢሆን ሊሰራ ይችላል የሚለው ሲታሰብ አንድ ሌላ ሞዳሊቲ አውጥቶ መንግስት በራሱ ሌላ ሪሶርሶችን ሞቢላይዝ አድርጎ የሚሰራበት ነው። ሁለተኛ ደግሞ ከግል ድርጅቶች ጋር ባለው አሰራር፣ የግል ድርጅቶች እንግዲህ ራሳቸው ኮስታቸውን አስልተው ነው የቤት ዋጋ የሚያወጡት። የዛኔ ለስቱዲዮ የተመዘገበ ይኖራል። ባለ አንድ፣ ባለ ሁለት፣ ባለ ሶስት ምኝታ የተመዘገበ ይኖራል። ወደ ግል ድርጅት ስንወስደው ያን ገንዘብ ወይም ደግሞ ወደ ግል ድርጅት ይሄንን ፓኬጅ ስናመጣ የግል ድርጅት ደግሞ ያለበት ኮስት አለ ምናም ነገር። እሱ ሞዳሊቲ ነው ዲቨሎፕ የተደረገው በእኔና ከዛ በኋላ በቀጠሉ ሰዎች። እሱ ዲቨሎፕ ሲደረግ ለምሳሌ እስከ አስር ሺህ ሰዎች ናቸው የታሰቡት። አንድ ድርጅት ወስዶ ያንን ቢሰራ ባለው ቦታ በተሰጠው ቦታ ሶ በመንግስት በኩል ከቨር መደረግ ያለበት ምንድን ነው? ባንክ ንግድ ባንክ ለምሳሌ ያበድር ነበር፣ ወይም ደግሞ ያበድራል። አሁንም እንዲቀጥል ስምምነት ላይ ተደርሷል። ሬቱ ምን ያህል ይሆናል? መጀመሪያ በነበሩ ይሄዳል። ሄድም አሁን ከንግድ ባንክ ጋር የሚወጡ ደብዳቤዎች፣ ወር የሚወሰኑ ውሳኔዎች ማተር ያደርጋሉ። ኦልሬዲ የሚታወቅም ነው ነገርየው። እንደ መጀመሪያ አደለም፣ አሁን ሌላ ነው። ስለዚህ የኔ ሀሳብ የነበረው በተደጋጋሚ ብዙዎቻችሁ ትጠይቁኝ ስለነበረ፣ ይሄኛው ፓኬጅ ውስጥ እንዴት ነው መካተት የሚቻለው፣ እነ ማናቸው እድሉስ ያላቸው የሚለውን የዛኔ በተሰራው ዳታ ወደ 9800 አካባቢ ከዛ ፕሮጀክት የቤት ዋጋ በመነሳት አፎርድ ሊያደርጉ የሚችሉ በሚል ታስቦ ከዛ ደግሞ አሁን ሎጂካሊ ነገሮችን ካያችሁ የዛኔ ባለሶስት ምኝታ አስበው የተመዘገበ ሜቢ አሁን ባለአንድ አንድ አፎርድ ላይ ያረግ ይችላል። ወይም ደግሞ ሌላ ኬዝ ሄደዋል በማህበር ተደራጅቶ ሌላ ነገር ሆኖ ሊሆን ይችላል። የዛኔ ደግሞ ስቱዲዮ ዋን ቤድሩም አስበው የተመዘገቡ ሰዎች አሁን የተሻለ ፋይናንሻ የተሻሻለ ነገር ላይ ሆነው ሜቢ ባለሶስትም ሌላም አፎርድ ሊያደረጉ ይችላሉ። ስለዚህ ሁሉንም ባማከለ ወይ ኦፕን የሆነ ሜዳ ተፈጥሮ ግን ቶሎ ፕሮጀክቱ ወደ ስራ ገብቶ ፊዚብል በሆነ የፋይናንሲንግ ሞዳሊቲውም ዋጋውም ሁሉ ነገር በሆነ አሰራር ተብሎ ታስቦ ነው ዲቨሎፕ የተደረገው ፕሮፖዛሉ። አሁን ላይ እድሉ ያላቸው እነማን ናቸው የሚለው ሲታሰብ ቶሎ ፕሮሰስ ማድረግንና ከታመነበት፣ ይሄንን ስላችሁ ሁሌም አስምሬ በተደጋጋሚ የምነግራችሁ አሁንም ዛሬ ተገንብቶ ነገ ትገባላችሁ የሚል አይነት ነገር ውስጥ አይደለም። እሱ የኔ ፓርት አይደለም፣ ወይም ደግሞ የኔ ውሳኔ ውስጥ በእኔ ውሳኔ ውስጥ ያለ ነገር አይደለም። ሌላ አካል ነው የሚሰራው። ስለዚህ ያንን ኮንፊርም እያረኳችሁ ኦር ፕሮሞት እያደረግኩ አይደለም፣ ግን ለረጅም ጊዜ ስትጠይቁኝ ለነበራችሁ አሁን ያለው መረጃ ይሄ ነው። ሶ ያስኬዳል አያስኬድም የሚለውን በራሳችሁ ዲሳይድ አድርጋችሁ ስታበቁ እዚህ ፓኬጅ ውስጥ ለመካተት ሚኒመም የተቀመጠው የገንዘብ መጠን አለ። ይሄንን እንግዲህ የሚያስቀምጠው መንግስት አይደለም፣ ከተማ አስተዳደሩ አይደለም። ምክንያቱም ቤቱ የሚያቀርበው ሌላ አካል ነው። መንግስት ደግሞ ሞር ሰፖርት ባደረገ ቁጥር የዛን የቤት ዋጋ ይቀንሳል። ግል ድርጅት ሲገነባ የራሱ ኮስት ብዙ ሀስሎች ስላሉበት ማለት ነው። ሶ እዛ ፓኬጅ ውስጥ ፊዚብል ነው ኦር እዚህ ከመጠበቅ ይሄኛው ይሻላል ብላችሁ ለምታስቡ ሰዎች የመወሰኛ ሜዳዎች ወይም ደግሞ ምንድነው ያለው ኦፖርቹኒቲ የሚለውን ስታስቡ የዛኔ በነበረው ለምሳሌ ባለ አንድ ተመዝግቦ አሁን ባለ ሁለት አፎርድ የሚያደረግ ቶሎ ፈጥኖ ከሚመለከተው ኦፊስ ጋር በመነጋገር ያንን ለመወሰን ሚኒሙም የሚጠበቅብኝ ምንድን ነው የሚለው አጣርቶ መወሰን የሚችልበት ሩም እንዳለ ነው እና ማውቀው ሶ ይሄንን ሳወራችሁ ያንን ፕሮሞት እያደረግኩ ሳይሆን ያለውን እድል አትሊስት ሰው ይጠቅመኛል ይሆነኛል ብሎ ካሰበ አሰራሩ ምንድን ነው የሚለውን ክሊር አንደርስታንዲንጉ እንዲኖር ነው ያለው ነገር ይሄንን ይመስላል ባለ አንድ ባለ ሁለት ባለ ሶስት፣ እየቆጠቡ የነበሩ ሰዎች እዚህ ፓኬጅ ውስጥ መካተት ከፈለጉ የሚጠበቅባቸውን የገንዘብ መጠን ካላሟሉ አሟልተው አሟልተው ከሆነም፣ ወደዚህ መጥተው ተካተው እድሉን መጠቀም የሚችሉበት ያስኬዳል ብለው ካመኑ ያ ሩም አለ። ነው የተወሰነው ነገር፣ ይሄ ነው የሚለውን ነው። ካልገባችሁ በሰፊው ደግሞ አስረዳችኋለኝ። ዲቴል ነገሮች ረዘም ያለ ቪዲዮ መስራት እችላለሁ። እዛ ላይ ሰብስክራይብ በማድረግ ቤተሰብ ሁኑ። ሰፋ ያለ ዲቴል መረጃዎችን መለዋወጥ እንችላለን።